የትምህርታችን ርዕስ በትንሣኤስ እንደ እግዚአብሔር መላዕክት በሰማይ ይሆናሉ እንጂ አያገቡም አይጋቡም፣ ይላል። በትንሣኤስ እንደ እግዚአብሔር መላዕክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ቃሉ የሚገኘው የማቴዎስ ወንጌል ምዕራፍ ሀያ ሁለት ከቁጥር ሰላሳ ላይ ሲሆን ቃሉን የተናገረው የህያዋን አምላክ ይህ እግዚአብሔር ኢየሱስ ክርስቶስ የተናገረ ሀይለ ቃል ነው። ቃሉ የተነገረ በወቅቱ ለነበሩ ሠዱቃውያን በመባል ለሚታወቁ የተነገረ ሀይለ ቃል ነው። ምክንያቱም ሠዱቃውያን እና ፈሪሳውያን የሚባሉ ሁለት ክፍሎች አሉ። ሠዱቃውያን የሚባሉት የትንሣኤ ሙታን ተቃዋሚ ናቸው። ሰው ከሞተ ከፈረሰ በሰበሰ በኋላ አይነሳም፣ በዚያው ፈርሶ በስብሶ አፈር ጉዳ ሆኖ ይቀራል ባዮች ናቸው ሠዱቃውያን። ፈሪሳውያን ደግሞ ሰው ሙቶ ይነሳል፣ ከተነሳ በኋላ ግን ሚስት አግብቶ ትዳር መስርቶ ልጅ ወልዶ ይኖራል ባዮች ናቸው። ከተነሳ በኋላ ሙቶ ከተነሳ በኋላ እነዚህ ሁለት ክፍሎች የተለያየ አመለካከት አላቸው፣ የተለያየ ግንዛቤ አላቸው፣ የተለያየ እምነት አላቸው። ስለዚህ እኒህ ሁለቱ በሀሳብ በአመለካከት አይገናኙም። እናም ይህንን እንዴት አመጡት፣ እንዴት ወሰዱት የሚለውን ስናይ ትንሣኤ አ ሌላውን እዚያው ላይ ዘርዘር አድርገነውና መለሻውን እንሄዳለን። እነዚህ ሰዎች ይህንን ትምህርት ኢየሱስ ክርስቶስ ሲያስተምር ሄደው ቀረብ ብለው እንዲህ አሉት፦ መምህር ሆይ በእኛ ዘንድ ሰባት ወንድማማቾች አሉ፣ ሰባት ወንድማማቾች አሉ፣ በአንድ ላይ ይኖራሉ። ከእነዚህ ከሰባቱ አንዱ ሚስት አግብቶ ዘር ሳይተካ ዘር ስሙን ሳያስጠራ ሞተ አሉን። ከዚያ ቀጣዩ ሚስቱን አግብቶ ታናሽ ወንድሙ ወይም ታላቅ ወንድሙ ቀሪው ሚስቱን አግብቶ ከዚያ ዘር ሳይተካ ያም ስም ሳያስጠራ ሞተ። ያም ሁለተኛውን፣ አሁንም በቀጣይ ደግሞ ሶስተኛው አገባት እቺ ዘር ለመተካት ስም ለማስጠራት አገባት ሶስተኛው። ሶስተኛውን ደግሞ እንዲሁ በተመሳሳዩ ዘር ሳይተካ ሳይወልድ ሞተ። አራተኛውም እንዲሁ በተመሳሳዩ፣ አምስተኛውም፣ ስድስተኛው፣ ሰባተኛው እስከ ሰባት ድረስ ይች ሴት ያም ያም ስታገላ እየሞቱ ሁሉም ሰባት ሁሉ አገቧል። በመጨረሻ ሰባት ሁሉ ከሞቱ በኋላ ይች ሴት ሞተችም። ከሞተች በኋላ ሰው በሚነሳበት ጊዜ ሲነሱ ለማንኛው ሚስት ትሆናለች ብለው ጠየቁት። ክርስቶስን ለማንኛው ሚስት ትሆናለች ብለው ጠየቁት። ኢየሱስ ክርስቶስን እዩት። እንግዲህ እንዴት ይህንን ወሰዱት? እንዴት አመጡት? ታላቁ ወይም ታናሹ ሲሞት ቀጣዩ አግብቷት ዘሬ ተካ ስም ያሰራ የሚለው ለምን ወሰዱት ስንል የኦሪት ልማድ የኦሪት ሕግ ነበረ እንዲህ አይነት ልማድ እንዲህ አይነት ተገቢ ያልሆነ ህግ ነበረ። በኦሪት ዘዳግም ምዕራፍ ሀያ አምስት ከቁጥር አምስት ጀምሮ ስትመለከቱት የተጻፈ አለ። ከዚያ ላይ ምን ይል ነበረ? ወንድማማቾች በአንድ ላይ ትኖሩ አንዱ ዘር ሳይተካ ይኖር ወንድሞች ሁሉ ታላቅ የሆነው ያግባት የአግባትና ዘር ይተካ የወንድሙን የሟቹን ስም ያስጠራ በእስራኤል ዘንድ ስሙ እንዳይጠፋ የሚል ህግ ነበራቸው። በኦሪት እስራኤላውያን ነበራቸው እንዲህ አይነት ህግ። በዚህ መሰረት አንዱ ሞቶ ሚስቱን ሌላው ወንድሙ ማግባት በይፈቅድ የሚል ደግሞ ጥያቄ ያስነሳነ ዚው ቀጥሎ ማግባት በይፈቅድ ምን ይደረግ ምን ይሰራ የሚል ህግ አላቸው። የህጋቸው የልማዳቸው ሽማግሌዎች አሉ ተቀማጭ ሽማግሌዎች በአደባባይ የሚቀመጡ ይህንን ሕግ የሚወስኑ ማግባት ባይፈልግ ማግባት ባይፈልግ አልችልም፣ እኔ የወንድሜን ሚስት አግብቼ ሁለቱን ሚስቴን እና የወንድሜን ሚስት አግብቼ ማስተዳደር አልችልም ማግባትም አልፈልግም አልወድም ቢል ከእነዚያ ሽማግሌዎች ፊት ሂዳ ታስፈርዳለች። ታስፈርዳለች ቀርባ የወንድሙን ምሽት አላጋው ማግባት አልፈልግም፣ ስምም ለወንድሜ ማስጠራት አልፈልግም ብሎ አላገባም አለ ብላ ክስ ትመሰረታለች። ዋርሳውን አልወርስም አለ፣ አላገባም አለ ብላ ትመሰረታለች። ከዚያ በኋላ እኛ ሽማግሌዎች አቅርበው ይጠይቁታል። አቅርበው ይጠይቁትና አሁንም እንደተባለው አዎ ማግባት አልፈልግም፣ ማግባት አልወድም፣ ሰው ስም ማስጠራት ስር መተካት አልችልም፣ አልፈልግም ብሩ ቃሉን የሰጣን በሽማግሌዎች ፊት፣ ያን ጊዜ ቃሉን ሰጠ። በኋላ ሄድና ወተፈተ ሀሳይሮስ አሀቲ እግሮ ይላል። አንድ ጫማውን ማሰሪያ ትፈታለች፣ ጫማውን ትፈታለች፣ ጫማውን ታወልቃለች። ከዚያ መራቋን እንትን ትልበታለች። እዚያ በእስራኤል ዘንድ የጫማ ፈቱ ቤት የጫማ ፈቱ ቤት እየተባለ ሲጠራ ይኖራል። ይሄ ምንድን ነው? ዋርሳ ዋርሳውን መውረስ ይባላል። ዋርሳ ማውረስ አንዳንዴ በእኛ ዘመን የምትሰሙት አለ። በሁሉም አለ። ሀገር አቀፍ ነው ወይስ በአንዳንድ አካባቢ ብቻ ያለ ነው? የከሌ ዋርሳ ነው፣ የከሌ ዋርሳ ናት፣ ዋርሳዬ ምናምን የሚባል ሰምታችሁ አታውቁም? ታውቃላችሁ? እስኪ ጥያቄ ልጠይቃችሁ። ዋርሳዬ የሚባል ሰምታችሁ አታውቁም? እከሊት ዋርሳዬ ናት፣ እከሌ ዋርሳዬ ነው እኮ ዋርሱ ብሎ የሚጠራ ሰምታችሁ ታውቃላችሁ? ዋርሳዬ ዋርሱ ምን ሰምታችሁ ታውቃላችሁ? ይህ ስህተት ነው፣ ትክክል ተገቢ አይደለም። ይህ የተሻረ ሕግ መባል የማይገባው ነው። ዋርሳዬ እንዴ፣ በህገ ወንጀል ተሽሮ፣ እነ መጥምቆ ዮሐንስ አውግዘው፣ እነ መጥምቆ ዮሐንስ ከልክለው ኦ ሄሮድስ ታውስድ ሲታሁ ከፊልጶስ ሄሮድስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባም። ዋርሳ አትውረሱ ድንበር አታፍርሱ እያለ ዮሐንስ አስተምሮ አንገቱ የተቆረጠበት በዚህ ምክንያት ነበር ዋርሳ አትውረሱ ዋርሳ ማውረሱ አይገባም ብሎ መጥምቁ ዮሐንስ አስተምሮ አንገቱ የተቆረጠ በዚህ ምክንያት ነው ስለዚህ ዋርሳ የሚለው ትክክል አይደለም ይሄ ተገቢ አልሆነ የኦሪት ልማድ ተገቢ አልሆነ የኦሪትን ስያሜ ይዘን መጓዝ የለብንም ጎንጥላው ይገባል። ተገቢ አይደለም። ዋርሳ መውረስ አይፈቀድም፣ አይገባም። ስያሜውን ደግሞ ተገቢ አይደለም። እንዴ ዋርሳዬ ካለ እኮ ወርሳለሁ የወንድሜ ሚስት ወርሳታለሁ፣ አገባለሁ እንደ ማለት እኮ ነው። ወይም የባሌን ወንድም አገበዋለሁ ማለት ነው። ወይም የእህትን ባል አገበዋለሁ እንደ ማለት ነው። ስለዚህ ይህ ተገቢ አይደለም፣ ሊባልም ሊጠራም አይገባል። የባሌ ወንድም የሚስቴ እህት በተመሳሳይ እንደዚህ እንጂ ዋርሳዬ ይህ ተገቢ አይደለም። ዋርሳዬ ነው፣ ዋርሳዬ ናት፣ ዋርሳዬ ዋርሱ ተገቢ ያልሆነ ነገር ነው እና ይህ እነሱ ግን ይወርሱ ስለነበረ ዋርሳዬ ወርሱ ስለነበረ ስለዚያ፣ በዚህ ዋርሳዬ ዋርሱ እያሉ የኔ ዋርሳ ናት የኔ ዋርሳ ነው እያሉ ይጠራሉ። ግን በዛ ዘመን ስያሉ ትክክል ነው ስለሚወርሱ የወንድማቸውን ሚስት ስለሚወርሱ ነው። ዛሬ ግን ተገቢ አይደለም። ሊስተካከል ሊሻሻል ይገባል ልናርመው ይገባል። እና በዚያ ዘመን ዋርሳ መውረስ አልፈለገም ዋርሳውን ማግባት አልፈለገም እየተባለ እንደዚህ አይነት ነበረ። በዚያ መንገድ ደግሞ ልግለጽላችሁ እችላለሁ። ሁሉ ወንድሙን ሚስት ሊወርስ ከሆነ ዋርሳውን ሊወርስ ከሆነ ዋርሳውን ወርሶን አግብቶ ዘር ከተካ ከወለደ ምን ይባላል የወለደው? በህይወተ ስጋ ያለው ወንድሙ ነው የወለደው። ትክክለኛ አባቱ በህይወተ ስጋ ያለው ነው የሚጠራ፣ ግን በሟቹ ስም ነው ልጁ። የተወለደው ልጅ በሟቹ ስም ይጠራል፣ በሟቹ ስም ይጠራል። ወላጁ ወንድሙ ነው በሕይወት ያለው፣ የሚጠራው ግን በሞተው ስም። ለምን ስማስጠራት የሚል ባህልና ወግ ስለነበራቸው እና በመጽሐፍ ቅዱስ ላይ አንዳንድ ጊዜ የሚጣረሱ ቃላት አሉ ስታያቸው። እንደዚህ በትርጓሜ ካልታየ በማብራሪያ ካልታየ ስታዩት በአንድ ክፍል ላይ በአንድ መጽሐፍ ቅዱስ ክፍል ላይ አንዱ ስም ሌላ እከሌ እከሌ ልጅ ወልደ እከሌ እከሌ ወልደ እከሌ ከሌ ልጅ ይጠራል። ሌላ ላይ ደግሞ ልብ ስታይ ደግሞ እከሌ ወልደ እከሌ ምንድን ነው? እኔ ሰው ሁለት ናቸው። እንዴት ነው? ከአንድ ቦታ ላይ እከሌ ወልደ እከሌ ከሌ ልጅ የሚል አንበናል። እከሌ ላይ ደግሞ እንደ ስራለ የሚል ግራ ያጋባም ያሻማ ይገኛል። ይሄ ምንድን ነው? በማብራሪያው በትርጓሚው ሲታይ ከአንድ ቦታ ላይ በወላጅ አባቱ ይጠራል፣ ጽፎት ይገኛል። ጸሐፊው ወንጌላዊ ወይ ማቴዎስ ሊሆን ይችላል፣ ወይ ማርቆስ ሊሆን ይችላል፣ ወይ ሉቃስ ሊሆን ይችላል። በሉቃስ ላይ በወላጅ አባቱ ተጠርቶ ከሆነ በስጋ አባቱ፣ በማቴዎስ ላይ ደግሞ በሞተ አባ ተጠርቶ ይገኛል። እና ይህ ነው ምፍትሮዋን ነው እና ስሙ በሟቹ ስም ይጠራል። እንዲህ እየሆነ ይቀጥላል አልችልም ካለ ግን ቅድም እንደገለጹላችሁ ጫማውን የእግሩ ፈታ እንትስ ትልበታለች። ምራቁን ጥቁ ነህ የወንድምህን ትዳር ማስቀጠል ማትችል፣ የወንድምህን ስም ማስጠራት ማትችል፣ ስሙ የወንድሙ በእስራኤል ዘንድ ይጠፋል ጥቁ ነህ ስትል ምራቋን ትተፋበታለች፣ ጫማውን ትፈታለች። እንዲህ አይነት ወግ ነው የነበራቸው። እዚያ ላይ አነቡት ኦሪት ዘዳግም ምዕራፍ ሃያ አምስት ከቁጥር አምስት ጀምሮ ስታነቡት ታገኙታላችሁ። እና እንዲህ አይነት አለ እዚያ በኋላ የጫማ ፈቱ ቤት የጫማ ፈቱ ቤት እየተባለ እንደ ስላቅ እንደ መዘባበቻ ሆኖ ሲጠራ እንዲህ ሲወሳ ይኖራል። ያንን መሰረት አድርገው ነው እዚህ ላይ አሁን ለማያያዝ ያህል ነው ይሄ የወሰዱት፣ መነሻውን ይዘን ወደ መድረሻው ለመሄድ ነው። ያን መሰረት አድርገው ከዚህ ላይ ቅድም የገለጹላችሁ በማቴዎስ ወንጌል ላይ ይህን ነው መሰረት አድርገው የወሰዱት። ዛሬም እኮ አንዳንድ አካባቢ ላይ አለ ባህሉ፣ ወጉ አልተቀረፈም። ወንጀልን ያላወቀ በወንጀል ያልተሻሻለ በድንቁርና ዓለም ያለ በጨለማ ዓለም ያለ ወንጀልን ያላወቀ አንዳንድ አካባቢ አለ። እስኪ እናንተ እንዲሆን ሲሆን ልታግዙ ይችላላችሁ። የወንድሙን ሚስት ሀገር አካባቢ የት አካባቢ ነው? በኢትዮጵያ ውስጥ በኢትዮጵያ ውስጥ የወንድሙን ሚስት ያገባ አግብቶ የወንድሙን ሚስት ሁለቱን አንድ አድርጎ ሚስት ሚስቱንና ወንድሙን ሚስት በየት ብሔረሰብ ነው? አንዳንድ አካባቢ ኢትዮጵያ ውስጥ እንዴ እንደ አልሳሳት ብዬ ነው እንጂ ለመጥቀስ ፈልጌ ነበረ። ከሌ አካባቢ ብዬ ብሔረሰቡን ለመጥቀስ ፈልጌ ነበር። እንዳልሳሳት ሳልረጋገጥ ብዬ ነው። ብዙ ሰዎች ይረዱታል፣ ይሄ እንዳለ ያውቁታል። እና እስቲ አስባችሁ እደርሱበት ትችላላችሁ፣ ወይም ጠይቃችሁ እደርሱበት ትችላላችሁ። ዛሬም ያልተቀረፈ ይህ ባህል የወንድሙን ውስጥ ዋርሳውን ወርሶ አግብቶ አምራንድ አድርጎ የሚኖር አካባቢ አለ። ያልተቀረፈ ይህ በጣም ትልቅ በደል ነው። እነነጥ ምቃ ቅዱስ ዮሐንስ ዋርሳ ቶረሱ ድንበር አታፍርሱ ብለው እነ ሄሮድስን በሄሮ በሄሮድያዳ በወንድሙ በፊልጶስ ሊስ በሄሮድያዳ አማካኝነት ማግባት የለብህም ብሎ ገሰሶን በዚህ ምክንያት አንገቶ የተቆረጠው በዚህ ምክንያት ነው። ስለዚህ ይህን መሰረት አድርገው እኒ የገለጹላችሁ ሰዱቃውያን ትንሣኤ ሙታን የለም የሚሉት ይህንን ጥያቄ ጠየቁ። እዚያ በፊት ፈሪሳውያንን ይጠይቋቸው ነበር። እንደገለጽሁላችሁ ቅድም ፈሪሳውያን ትንሣኤ ሙታን አለ ሙተን ተነስተን ሚስት አግብተን ስር ተክተን ህፃናት ወልደን እንኖራለን ባዮች ናቸው። ሰዱቃውያን ደግሞ እንደገለጽሁላችሁ ትንሣኤ ሙታን የለም፣ ሰው ከሞተ በኋላ ፈርሶ በስብሶ ይቀራል ባዮች ናቸው። ፈሪሳውያንን ሂደው ይጠይቋቸዋል፣ ይህን ጥያቄ ቅድም የገለጽሁላችሁን ሲጠይቋቸው ግራ ይጋባሉ። ቆይ እስኪ ከእናንተ ቅድም የሰረሰሩትን እንዲህ እንዲህ አግብቷት፣ ቀጣዩም አግብቷት፣ ቀጣዩም አግብቷት ከዚያ በኋላ በመጨረሳች ሴት ሞተች በኋላ በትንሣኤ ጊዜ ማን ያገባታል? ታላቁ ነው ቢሯቸው፣ ይህች አለም አለመ ግብ ናት ብለው ይሄዳሉ። ሁሉም ያገቧታል ቢሯቸው ደግሞ ይህች እነሱም ያስተምሯት የዝሙት አለም ናት ብለው ይሄዳሉ። ሁለት የተመሳቀለ ጥያቄ ሆኖ የሚሄዱት፣ ከዚያ ተልባ መስሎሽ ሰናፍጭ ትቀምሺ ይላሉ። አቦተጅ ብላቸው ተልባ መስሎሽ ሰናፍጭ ትቀምሺም። ተልባ እንደምታውቁት ለስላሳ ነው፣ ምቹ ነው፣ ለጉሮሮ ለሆድ ምቹ ነው። ሰናፍጭ ደግሞ እንግዲህ መንታ መንታ የሚያስለቅስ ነው። እንደምታውቁት መንታ መንታ የሚያስለቅስ ውድ ዘመዱን ውድ ቤተሰቡን የተረዳ ያህል መንታ መንታ የሚያስለቅስ ነው፣ የሰናፍጭ ጸባይ። ስለዚህ ምን አሉ አበው መተርጉማን በብሂላቸው ተልባ መስሎ ሰናፍጭ ጥቀምሺ በፈሪሳው ያለምደው ክርስቶስን ጠየቁት ለማለት ነው። በፈሪሳው ያለምደው ከዚያ ክርስቶስን ይህን ጥያቄ ሲጠይቁት ምን ይላቸው ? ጥሩ ነው። እናንተ መጻሕፍትንና ነቢያትን የእግዚአብሔርን ኃይል የማታውቁ ትስታላችሁ። በትንሣኤስ በሰማይ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡምም። እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡምም አይጋቡም አለና፣ እኔ የአብርሃም አምላክ የኢሳቅ አምላክ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለሁም አለና ገሰጻቸው። ከዚያ ይህንን ስል እንግዲህ ይዩት። ይህንን አለና መላእክት ያገባሉ አይጋቡም አላቸው። መላይክት አይጋቡም አያገቡምም። መላይክት ረቂቃን ናቸው። መላይክት አይበሉም አይጠጡም። መላይክት አይራቡም፣ በጥንተ ተፈጥሮ በሰው ተወኛ ተፈጥሮ አይራቡም፣ ስጋ የለበሱ አይደሉም። ምግባቸው ቅዱስ ቅዱስ እያሉ እግዚአብሔርን ሲያመሰግኑ መኖር ነው። እረፍታቸው እግዚአብሔር ማመስገን ነው። እርካታቸው እግዚአብሔርን ማመስገን ነው። ምግባቸው መጠጣቸው ሁሉ እግዚአብሔር ማመስገን ነው። ስለዚህ እነዚህም በሰማይ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡምም አይጋቡምም አላቸው። እንዴት እንደ መላእክት ይሆናሉ ሲባል ሰው ከሞተ ፈርሶ ተስርሶ በትንሣኤ ዘጉባኤ ከተነሳ በኋላ ያ ስጋዊ ፍላጎቱ፣ ያ ምድራዊ ፍላጎቱ ሁሉ ይለወጣል። እንደ መላእክትም የሆነው ዛሬ የሚራብ የሚጣማ የነበረው ሁሉ መራብ መጠማት የለም በትንሣኤ ዘጉባኤ የተነሳ በኋላ መራብ መጠማት የለም። መድከም መታመም የለም። ማርጀት የለም። ማርጀት የለም። ቆፍረሽ የለም። ብሩህ ስጋ ነው፣ የሚያበራ ስጋ፣ ጽሩይ ስጋ ነው። የማይደክም የማይታመም፣ ውበት ጠብቁልኝ የማይል ስጋ ነው የሚነሳው ስጋ። እንደዛሬ ዛሬ የውበት ሳሎን የሚያስፈልገው አይደለም። በየጊዜዎቹ ወቀ ሻወር ልውሰድ የሚል ስጋ አይደለም። የማይቆሽሽ የማይደክም የማያረጅ ልዩ ብሩህ የሆነ ስጋ ነው፣ ይዛ የሚነሳው ስጋ። ስለዚህ ይህ ስጋ በዚህ መንገድ ይነሳል። አይራብም። ምግቡ መጠጡ እረፍቱ ምንድን ነው? ምግቡ እረፍቱ መጠጡ እግዚአብሔርን ማመስገን ነው። እንደ መላእክት በአጸደ ገነት ቅዱስ ቅዱስ ቅዱስ እያሉ እግዚአብሔርን ሲያመሰግኑ መኖር ነው። ይሄ ነው ምግቡ ይሄ ነው መጠጡ ይሄ ነው እረፍቱ ይሄ ነው እርካታው መታመም መድከም ማርጀት የለም እንደ ዛሬ ሁልጊዜ አዲስ ስጋ አዲስ አካል ለምን ስጋና ነፍስ በአንድ ተዋህደው ስለሆነ ነው አዲስ ስጋ ምላቸው ስጋና ነፍስ በአንድ ላይ ይዋሃዳሉ ይሄ ተዋህደው ሁልጊዜ አዲስ ነው ሁልጊዜ አዲስ አካል አያረጅም አይቆልሽም አይደክም አይራብም አይጠማም። ከዚያ በዚህ መንገድ ይኖራም በመንግስተ ሰማያት። ከተነሳ በኋላ ደግሞ ዓለሙ መንግስተ ሰማያት ናት እንጂ ገነት ከዛ በኋላ ታበቃለች። በአዲስ ህይወት፣ በአዲስ አኗኗር፣ እረፍቱ እርካቶ መላይክትን መስሎ እንደ መላይክቱ ነው ነው የምንኖረው እንደ መላይክቱ ነው። ነዚያ በመንግስተ ሰማያት መምሸት፣ መንጋት፣ መጨለም ቀንና ሌሊት አይፈራረቅም። ፀሐይ፣ ጨረቃ፣ ከዋክብት ማለት የለም። ክረምትና በጋ ማለት የለም። ሁልጊዜ አንድ የምታበራ አንድ ይበቃል። የምታበራ የማትመት፣ የማትረጋ፣ የምታበራ አንድ ይበቃል። አለሚቱ አንዲት መንግሥተ ሰማያት በዚያ እንደዚህ ነው። በትንሣኤስ እንደ እግዚአብሔር መላዕክት ይሆናሉ እንጂ አያገቡም አይጋቡምም እያለ ያስተማራቸው ይህን ነው። ማግባት መጋባት፣ ምን ምን የለም በዚያ በኋላ ጾታውን ደግሞ እንደነገራችሁ ሲጠቀስ ብቻ ሴቱ የሲኒ ያል ቆንጆ ወንዱ የሲኒ ዓመት ጎልማሳ ተባለ እንጂ እከሊት ሴትራት እከሌ ወንድ ነው ብሎ መለየት የለም። ነፍስ ናትና፣ ስነሳ እንደዚያ ብለን ልንገልጸው እንችላለን። በመንግሥተ ሰማያት ግን እከሊት ሴትራት እከሌ ወንድ ነው ብሎ ጾታ መለየት የለም። እዚያ ገባ በኋላ፣ ስለዚህ ነው ማግባት መጋባትም የለም። ነፍስ ናት፣ ረቂቅ ነፍስ ናት። አትራብም አትጠማም እንደዚህ እንደዚህ አትባለም። ከዚያ በኋላ በገነት ሁሉም እግዚአብሔርን እያመሰገኑ ይኖራሉ ለዘላለም። ይሄ ነው እና የዛሬው ትምህርታችን ይህን ይመስላል። የድሮውን ተገቢ ያልሆነ ህግ የሻረውን ክርስቶስ አስረግጦ ያስተማረበትን ለመጥምቀ መለኮ መጥምቀ መለኮት ቅዱስ ዮሐንስ ያስተማሩበትን ተገቢ ያልሆነችን ያልሆኑትን ነገሮች ልናሻሽር ይገባል። ከዚህ ጋር ተያይዞ ብዙ ወጎች አሉ በዘመን መለወጫ ጊዜ በተለያዩ በዓላት ታላላቅ በዓላት በሆኑት ጊዜ በኦሪት በነበሩ በዓላቶች ዛሬ የወንጀል ህግና ስርዓት በተተካባቸው በእነዚያ የተወረሱ ዛሬ መጥተው ጣልቃ ገብተው ተቀላቅለው ግራን ያጋቡ ባህሉ ሰዎች አሉ። አምልኮ በይት መሰሎች ከአምልኮ በይት ጋር የተቀላቀሉ ሆነው እና አንዳንድ ጊዜ በዘመን መለወጫም ሲታይ በአንዳንድ አካባቢ ላይ ያ ተወርሶ ዛሬም ያን ልማድ አምልኮ ላይት ጋር ተያይዞ ወርሶ ትኖራሉ። ይህንን ማስተካከል ይገባል። ወንጀል ራሷ አሻሽላ ተገቢ ያልሆነውን አስወግዳለች፣ ተገቢ የሆነውን ሰርታለች እና ይህ ይገባል። ዋርሳ የሚለውን ስያሜ ግን ልንጠቀምበት አይገባል፣ አይገባልም። ዋርሳ አትውረሱ ስላለ ልንጠቀምበት አይገባም። እኛንም የሚወክል አይደለም፣ እኛን የሚገልጽ አይደለም፣ ተገቢ አይደለም። ስለዚህ አውቀን ከዛሬ ጀምሮ ላላወቁት ልናሳውቅ ይገባል። ያስተማረን የመከረን የገሰሰን ለወላ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤ ለጉባኤ ለክብር ተነስተን እንደ መላእክት ቅዱስ ቅዱስ ቅዱስ እያለን እያመሰገንን በክብር እንድንኖር መልካም ፈቃዱ ይሁን።